አሁን ደግሞ ይዤላችሁ የመጣሁት ነገር ምንድነው በዛሬ የምንመለከተው ነገር ምንድነው አብዛኞቻችን የዚህ የአርሶ አደሩን ታሪክ ነው እንግዲህ የያዝነው አርሶ አደሩ በኢቲቪ ላይ ኢንተርቪው የተደረገ ነው ተብሎ የተቀለደውን ቀልድ ነው እንግዲህ ማቅረብላችሁ ከሰማችሁት በኋላ ምን ያክል ከኛ ጋር እንደሚገናኝ ምን እንደተረዳችሁ ከውስጡ ትነግሩኛላችሁ ማለት ነው እንግዲህ የኢቲቪ ጋዜጠኛ ላሞች በቀን ምን ያህል ወተት ይሰጣሉ ብለው አርሶ አደሩን ይጠይቁታል። ጥቁሯን ወይስ ነጯ ብሎ ይመልሳል። ነጯ ትለዋለች። አምስት ሊትር። እሺ ጥቁሯስ? እሷም አምስት ሊትር። ምንድን ነው የምትመግባቸው? ጥቁሯን ወይስ ነጯን ብሎ ይመልሳል ይጠይቃል፣ ጥያቄ በጥያቄ ጥቁሯን ብላ ትመልሳለች የቲቪ ጋዜጠኛዋ። አርሶ አደሩ ሳር ነዋል። እሺ ነጯንስ ብላ አስጠየቀው። እሷንም ሳር ነዋል። እንግዲህ የቲቪ ጋዜጠኛዋ ተናዳ ትንሽ ተናዳ ለምንድን ነው መልስህ ተመሳሳይ ከሆነ ጥቁሯን ወይስ ነጯን እያልክ የምታደርገኝ? ብላ ስትጠይቀው አርሶ አደሩ ጥቁሯ የኔ ስለሆነች ነው አለ። ነጯ ሴማናት ብላ ተጠይቀዋለች። ያው ነጯም የኔን ይቻላል። ስለዚህ እኛ አንዳንዴ ሰዎችን ለሰዎች የምንመልሰው መልስ ሰዎች የሚሉን ነገር የምንረዳበት ነገር እና ሰዎችን እንዲገባቸው የምናስረዳበት መንገድ እንደዚህ ክውው ላይ የደረቀ ከሆነ ሰዎች ላይገባቸው ይችላል፣ ሊናደዱ ይችላሉ። እኛም ደግሞ የምንረዳበት መንገድ ሰፋ ያለ ካልሆነ፣ አመለካከታችን በደንብ ሰፋ ያለ ካልሆነ አንረዳውም ማለት ነው። ስለዚህ ሁላችንም ከዚህ ሰው ልንማር የምንችለው ነገር አለ። ምንድነው? ሁለት ላሞች አሉት፣ ጥቁርና ነጭ ናቸው። ምንድ ነው የምትመግባቸው ሲባል ሁለቱንም ሳር ነው መግባቸው ሊሆ መለስ ይችላል ግን ነገር ለማራዘም ጥቁሯ ነው ነጫን ብሎ ይጠይቃል ማለት ነው። ነጯን ስትሉት ሳር ነው ይላቸዋል። እሺ ጥቁሯ ስትሉት ያው ሳር ነው ይላል። እሺ ላሞች በቀን ስንት ሌትር ወተት ያንተ ላሞች ይታለባለል ብላችሁ ስትጠይቁት አምስት ሌትር ብሎ መመለስ ይችላል። አምስት ሊትር ማለት በቃ በአንድ ላም ስለሆነ ሁለት ላም ካለው አስ ሶስት ካለው አስራአምስት ሊትር እናንተ ካልኩ ይታረጋላችሁ ማለት ነው እሱ ግን ነጫነው ጥቁርን ብሎ ሲጠይቃችሁ በቃ የተለየ ነገር ሊነግራችሁ ይመስላችሁ እና ሰፍ ትላላችሁ ማለት ነው። ስለዚህ ቲክቶክ ላይ አብዛኛው ሰዎች ፎሎ ቻሌንጅ ምናምን የሚሰሩ ሰዎችም የተለያዩ ሰዎችም የራሳቸውን ፎሎ ከማሳደግ አኳያ ሰፊ ስራዎችን ይስራሉ። ቅድሚያ የራስን አካውንት ከማሳደግ ልክ ሲጀምሩ ቤቱን ፎሎ እንድታደርጉ ምናምናምን ነው እንትን የሚነግሯችሁ ደጋግመው የሚነግሯችሁ ማለት ነው። ከዛ በኋላ መጨረሻ ላይ የምትሰሙ ፎሎወር ትፈልጋል አስር ሻያሽ ያው እንደዚህ መተ እኔ ላይቭ ላይ ሲሆን ምናምን ይለዋል ላይቫቸውን ጆይን እንድታረግ ነው የሚጋብዙ። ራስህ ፎሎወርህን እንዴት እንደምታሳድግ እንዴት አካውንትን አክቲቭ እንደምታደርግ አይነግሩህም ማለት ነው። ልክ እንደ አርሶ አደሩ ነው የሚያረዝሙበት። ዋናው ቁም ነገሩ ግን ቲክቶክ አካውንት እስከከፈትክ ድረስ ስልክ እስካለህ ድረስ ዳታ እስካለ ድረስ ኦሪጂናል ቪዲዮዎችን በሳምንት ሶስት ቪዲዮዎች ፖስት በማድረግ ኮንተንት ክሬተር በመሆን አንተ በመሰለህ ነገር ሃይማኖታዊ የሚሆን ሶሻል ላይ የሚሆን ኮሜዲ የሚሆን ምንም ይሁን በመረጥከው ዘውግ ላይ ሰዎችን ያስተምራል፣ ያዝናናል የምትለው ነገር ቪዲዮ የቀኑሎህን ሊሆን ይችላል፣ ያሳለፍከውን ሊሆን ይችላል፣ ታሪክህን ሊሆን ይችላል፣ ወደፊት መሆን የምትፈልገውን ነገር ሊሆን ይችላል። እነዚህ ነገሮች በሙሉ እየቀረስክ በቪዲዮ በሰዎች ሼር ልታደረግ ቲክቶክ ራሱ ያበረታታል ማለት ነው። አካውንትን አክቲቭ ከሚያደርግልህ ነገሮች መካከል አንደኛው እሱ ነው። ቪዲዮ ፖስት የሚደረግበት ሰዓት አለው፣ የሚመክርህ ሰዓት አለ። እንደው በዚህ ሰዓት ፖስት ብታደርግ የሚባል የሚመከር ሰዓት ሊኖር ይችላል እንጂ በማንኛውም ሰዓት በትፖስት ቪዲዮ አካውንትን አክቲቭ ያደርጋል። ምናልባት ብዙ ሰዎች ጋር ተደራሽ እንዳይሆን ደግሞ የሚያደርጉብህ ሰዎች አሁንም ሰዎች ናቸው። መጀመሪያ የሚደርሳቸው የአንተ ቪዲዮ 300 ሰዎች አሉ። እነዚህ 300 ሰዎች ቪዲዮን ላይ ካላረጉልህ ካላዩልህ፣ ቲክቶክ ምን ብሎ ያስባል? አይ ይህ ቪዲዮ ብዙ ሰዎች አልወደዱትም ብሎ ሊደብቀው ይችላል እንጂ አካውንትን አክቲቭ ያደርጋል። እነዚህ 300 ሰዎች መጀመሪያ የሚደርሳቸው ሰዎች የአንተ የቅርብ የምትላቸው ሰዎች ናቸው በስልክ ኮንታክት ያሉ በተለያየ ቲክቶክ ላይም በደንብ ኮንታክት የሆኑ ጓደኞች ናቸው፣ በዙሪያ ያሉ ናቸው። እነሱ ጋር የሚልከው ለምንድን ነው? እነዚህ የቅርቡ ሰዎች ናቸው ብሎ ለሚቀርቡ ሰዎች ነው ቪዲዮን የሚልክላቸው። እነሱ ደግሞ አየር ላይ ስክሮል አድርገው ያሳልፉታል ወይ አይፈልጉትም። አንዳንዱ ሪፖርትም ሊያደርግብህ ይችላል። የአንተ ቪዲዮ መስራትና መልቀቅ ራሱ ያንዳንዱ ሊኖር ይችላል። ስለዚህ እነዚህ ሰዎች እንዴት አድርገ ነው ማጥፋት ያለብህ የሚለውን ሴቲንግ ላይ ሄደህ ሴቲንግ ኤንድ ፕራይቨሲ የሚላለ እዛ ውስጥ ሄደህ ኮንታክት ፌስቡክ ገለመኔ ኮንታክቶችን ኦፍ ኦፍ ኦፍ ማድረግ አለብህ ማያቅ ሰው ነው የሚደግፍህ ሲጀመር የሚወድህም እኮ ያከብርህም የሚያከብርህ በነገራችን ላይ ማያክሰው ሰው ነው ነቢይ በሀገሩ አይከበር የሚባለው ከዚህ አኳያ ነው ስለዚህ አንተ ምንድነው ማድረግ ያለብህ ቲክቶክ ላይ ይሄችን መንገድ ብትጠቀም አካውንትን አክቲቭ ያደርጋል ሌቪልህን ማሳደግ አትርሳ ጊፍተር መሆን ኮይኖችን መስጠት አትርሳ ሌቪልህን ስለሚያሳድግልህ ማለት ነው በየቀኑ ላይቭ መግባትን አትርሳ ይሄ ሶስቱ መሰረታዊ ነገር ይጠቅመሃል ሌቪልህን ማሳደግ ኦሪጂናል ሳውንድ እና ኦሪጂናል ምስል የያዙ ቪዲዮችን መኮሰት ላይቭ መግባት እነዚህ ሶስቱን ነገር ተግባራዊ ካልክ በቀላሉ አንድ ሺህ በቀላሉ አስር ሺህ መግባት ትችላለህ እነሰሚነው አካል ነው ይሄ ሀሳብ ተመችቶኛል፣ ያስኪዳል፣ ጠቅሞኛል የምትሉ ሰዎች ካላችሁ ሌላ ጠቃሚ መረጃዎችን ስለቅ እንዲደርሳችሁ ቲክቶክ ላይ ቤቱን ፎሎ ማድረግ አትርሱ፣ ዩቲዩብ ላይ ሰብስክራይብ ማድረግ አትርሱ። እምነት ሰሚ ነው አካሉ ነኝ። እምነት ሰሚ ነው ሲታይ እንደዚህ ነው። እናመሰግናለን የመቻችሁ ቻ